መንገድ ብቀይር ሰዓት አዘግቼ በጣም ታገኘኛል። ቆይ አንተን ካለማስጨነቅ ሌላ ስራ የለም። አረ መሳፍጥ፣ አንተ እንዴት ነው የምትሳፍጥ? በጣም መሳፍጥ ጀመራል እንጂ። እንዴ አትበለ አንተ እንደዚህ አስር ትናንሽ ከዚህ ግድግዳ ላይ ሰፍቼ እድሜ ልክ ነህ እንዳላቀና ባበረሽ ነገር እየበላ ነው አይደል? እሺ ምን አርግ ነው የምትለኝ? እናንተ ሳምንቱ ሙሉ ክላስ እየገባችሁ ማክስም ታስቁ። እናንተ ማን ስለሆናችሁ መቅረት ስለማይቻል ነ። ዝም በል ይሄውን እየቀረው አይደለን፣ እዛ ስታሽቃብጡ ነው። ቆይ ለመሆኑ ትማራለህ? አንተም እኮ ተማሪ ነህ፣ ደግሞ አንድ ክፍል ነህ። ካልተማርን ታዲያ ምን ልናርግ እንሄዳለን? ምን አባውቅልህ። ለመሆኑ ምን ምንድን ነው የምትማሩ? እንዲ እንዳት በለኛ። አንተ ጫጭት፣ እንዳት በለኝ እንዴ ለኛ አይደል? ስማ አታቀኝምሽ? እኔ እኮ ትምህርቱ ጠፍቶብኛ አይደለም መጠይቃ አንተ ምን ያህል እንደምታክልፈት ነው ይሄን ጠብቶብኝ። አሩ ያው የተለመደው ነው ማት፣ ኬሚስትሪ፣ ፊዚክስ፣ ፊዚክስ፣ ዳንስ፣ ፊዚክስ ታስተማራችሁ። ትናንት አልገባም ማር አብ አልገባም ነበረ ግን በምን ወከንተ አታቀኝም ብያለሁ። አታቀኝም ማንተ

አረ፣ ሙቲቬት ማድረግ ምን ይላል? ለማንኛውም አንድ ነገር በትክክል ካደረክልኝ ከዚህ በኋላ በመንገድ ምን አል የመጣው አልጋተት አፋታሉ ከላሽላ የእውነት ምን ላድርግልሽ? አረ ተረጋጋ። ምን ላድርግል ምን ላድርግል? ልዘፍን ነው? ቀላል ነው አልኩ። ያው ማት ቸሬት እንደሚቅም ብቻ ነገር አፋታ። አንተ ንገረኝ እንጂ እኔ በምን ላውቅ እችላለሁ? ስማ ሁለት አስተማሪ አንድ ላይ ሆኖ አይቀምም። በጣም ይደባበቃል፣ ይፈራራል እንጂ አንዱን ሳስቀሙ እኮ ቢለው ይተን እንደሚቀም መጠይቅ አቅቶኝ። አረ ሁሉም አስተማሪዎች ይቀማሉ እንዴ? ወይኔ አላፍርበትም። እዚህ ላይ ምን እንደዚህ ለወሬ መፍጠህ። አሁን እነ ሁለት ሁሉም አስተማሪ ይቀማሉ ብያለሁ። አየ ተረጋጋ። በራዘ ለማንኛውም ነገ እንድታሳውቅኝ እሞክርልሃለሁ። የምን አሞክራለሁ? ታደርጓል። እሺ አሁን ልጅ እይ ቆይ ቆይ ቆይ መጀመሪያ የሆነ ነገር ወለድኝ። ከየት ትላጣለህ? እንደ በረስጠኝ እኮ ነው የምልህ። እኔ እኮ ተማሪ ነኝ። ከየት አመጣለሁ? እሺ ወይኔ አንተ ሁሌ በቃ እንደዚህ እያልኩ ነው። አምዘፍ ነው እስቴል እንኳን አቀየርም። እኔ እንደምን እኔ እንደምን እንኳን እስቴል አቀየርም። ተማሪ ነኝ ተማሪ። እኔ እኮ የሚገርመኝ ማለት አንተ የቀባ ልጅ አይደለህም? ኧረ እኔ የቀባ ልጅ አይደለሁም፣ የቲቲ ልጅ ነኝ። ትላጣለህ እንዴ ደግሞ? ኪስ ውስጥ ከተንኩሻቁሻ አይደለህም ለአንተ 60 ሳንቲም እንደ ነ እንደ እንቁላል በጭድ ይዤ መዞራል። ወይኔ ሚኪ አንተ እኔ ላይ ምን ትሰራለህ? እሺ ለአንድ ሰው ተፈሽርት ነው። ምን ይመስላል? እንካ እንዳትረሳት የነገዋል። ሄሎ አማኑ፣ አለሁልሽ። አባቴ አለሁልሽ። እ መንግስ አራባክሽ ኬሚስትሪ ትቸር አየ በቃ መጥቶ መጥቶ እስቲ ያለ መጥቶ በቃ እንቀማለሁ። አየ በቃ እዛው ጠብቁኝ፣ አ ጠብቁኝ፣ በቃ እዛው እንቅማለ ጥበብ ለሁሉ